በአብ ስም አምኜ አብን ወላዲ ብዬ በወልድ ስም አምኜ ወልድን ተወላዲ ብዬ በመንፈስ ቅዱስ ስም አምኜ መንፈስ ቅዱስን ሰራጺ ብዬ ምንም ለአጠይቆ አካላት በስም በአካል በግብር ሶስት ብልም በእዘዝ በአገዛዝ ይህን ዓለም በመፍጠር በማሳለፍ በሕልውና በባህሪ በፈቃድ አንድ አምላክ የሰራዊት ጌታ እግዚአብሔር ብዬ ስለ በዓለ ሃምሳና መዋእለ ትንሣኤ በውስጣቸውም ስለሚደረገው ሥርዓት ረድኤተ እግዚአብሔርን አጋዥ በማድረግ ለናንተ አስታውሳለሁ። ሞትን ድል አድርጎ የተነሳው አምላክ ከእናንተ ጋር ይሁን። የእናቱ የቅድስተ ቅዱሳን ድንግል ማርያም አማላጅነት አይለያችሁ። ሞትን ድል አድርጎ እንደተነሳ ለእኛም ትንሣኤው ብርሃናችን፣ ትንሣኤው በኩራችን ነውና ዳግም በሚመጣበት ጊዜ በቀኙ ከሚቆሙት ቅዱሳን ይደምረን ዘንድ የእሱ ቅዱስ ፍቃድ ይሁንልን፣ አሜን። ለጥያቄዎቻችሁ መልስ በሚለው በዛሬው መርሃ ግብራችን የምንመለከተው ከብዙዎቻችሁ የመጣው አንዱ ጥያቄ በመዋእለ ትንሣኤ ወይም በበዓለ ሃምሳ ምህላ ይደረጋል ወይ? ጸሎትስ እንዴት ነው የሚደረገው? ስግደትስ ስለሚለው? ከዚህ በፊት በተለያዩ ጉዳዮች ብናነሳውም በዚህ በበዓለ ሃምሳ ውስጥ ግን ምንድን ነው የምናደርገው የሚለውን እንድንመለከት ነው። በመጀመሪያ መዋዕለ ትንሣኤና በዓለ ሃምሳን ልንለየው ያስፈልጋል። በተለምዶ ንግግር ይሄ ክርስቶስ ከሞት ከተነሳ በኋላ ያለው ቀን እስከ ሃምሳኛው ቀን ድረስ በዓለ ሃምሳ በሚል ይነገራል ከልምድ አኳያ እንጂ መዋዕለ ትንሣኤ ነው። በዓለ ሃምሳው ሃምሳኛው ቀን ላይ የሆነው ታሪክ ነው። ሃምሳኛው ቀን ላይ ጌታችን ኢየሱስ ክርስቶስ አርባኛው ቀን ላይ ሲያርግ በሐዋርያት ሥራ ምዕራፍ 1 ቁጥር ዘጠኝ ላይ ወደ ላይ በሚወጣበት ጊዜ ደቀ መዛሙርቱ የገሊላ ሰዎች እያዩት አርጎ ወደ ላይ ወጥቷል። መልአኩ መጥቶ ይህ ወደ ላይ ሲወጣ አያችሁ ተመልሶ ይመጣል ብሎ ነግሯቸው ጌታችንም አስር ቀን መሆኑን ሳይነግራቸው ሉቃስ ወንጌል 24 መጨረሻ ላይ ስትመለከቱ አንትሙሰ ንበሩ ሀገረ ኢየሩሳሌም እስከትለብሱ ኃይለ እምአርያም እናንተ በኢየሩሳሌም ከተማ ቆዩ ከሰማይ የሚመጣ ኃይል እስክትለብሱ ብሏቸዋል። የቀኑ ቁጥር አልነገራቸውም። ደቀ መዛሙርቱ ግን እንደተነገራቸው በኢየሩሳሌም ከተማ በጽንዓት ሆነው በአንድነት ሆነው የትንሣኤውን ነገር እያከበሩ ቆዩ። አርባ ቀን ያስተማራቸውን ኪዳንም ያንን

መዋዕለ ትንሣኤው በዓሉ ሁሉ የክርስቶስ ትንሣኤ በየቀኑ እየተገለጸ ይታያቸው ስለነበረ ያንን ካለፉ በኋላ እንዘ ሀለው ኩሎሙ ህቡረ ሁሉም በአንድ ላይ አህተኔ ይላል። አንድ ላይ አንድ ሆነው ባሉበት በዛ መጻ ግብተ እምሰማይ ድምፅ ከመድምፀ ነፋሳ አውሎ ወመላ ኩሎ ቤተ ሀበሃለው ይነብሩ ይላል። በአንድ ላይ እያሉ ደቀ መዛሙርቱ እንግዲህ መድኃኒታችን ኢየሱስ ክርስቶስ ተገልጦ መንፈስ ቅዱስን እሰጣችኋለሁ ብሎ በአርባው ቀን ተስፋ እንዳደረገ መንፈስ ቅዱስ በነፋስ አምሳን ወርዶ በእያንዳንዳቸው ላይ ተቀምጦ እንደ ሳት ልሳን መንፈስ ቅዱስ በሁሉም ላይ ያደረበት ቋንቋ ያናገረበት ፍሩሃን የነበሩትን ጥቡአን ያደረገበት ታላቅ ቀን ነው። ይሄ ሃምሳኛው ቀን ነው። ይህ ሀምሳኛው ቀን እግዚአብሔር ለደቀ መዛሙርቱ ራሱ መንፈስ ቅዱስ እንሆ የወረደበት ቀን ነው። ይሄ ሀምሳኛው ቀን ነው። ይሄ ግን እስከ ሀምሳው ቀን ያለው አጠቃላይ መዋዕለ ትንሣኤ ነው። የኢየሱስ ክርስቶስ ትንሣኤን የምናስብባቸው ዕለታት በዓላት ናቸው። ሀምሳው ቀን እንደ አንድ እሁድ ነው የሚቆጠረው የክርስቲያናችን ሕግና ትምህርት እንደ ጥንትም የክርስቲያኖች ባህል ሀምሳው ቀን እንደ አንድ ሰንበት ይከበራል። ለዚህ ነው በዓል ውስጥ እንሆ ቀኖና የለም። ንስሐ መግባት መውጣት ከካህን ጋር ሄዶ መነጋገሩ ከክርስቶስ ጋር ንስሐው የማይቋረጥ ቢሆንም ከአምላካችን ከእግዚአብሔር ጋር በየለቱ ምረቱን እየለመንን እንሆ የምንማጸነው ቢሆንም እንኳን ወደ ካህን ሄዶ ግን ንስሐ የሚገባበት ቀን በበዓለ ሃምሳ ውስጥ የለም። ለማንኛውም በዚህ በበዓለ ሃምሳ ውስጥ ምህላ አለ ወይ? ወይስ ደግሞ ምንድነው ሥርዓቱ ስግደትስ ለሚለው ምህላ የሐዘን ምህላ አይደረግበትም። ስግደት ከአምስቱ የግዝት በዓላት ውስጥ አንዱ እሁድ ነው ሲባል እንደ አንድ እሁድ ስለምትታይ በዓለ ሃምሳ እዚህ ውስጥ ተጨምረዋል። ልብ በሉ በዓለ ሃምሳ እንደ አንድ እሁድ ነው ስለዚህ ስግደት ግዝት በዓላት የተባሉት አምስቱን ባለፈው ያየናቸው ለምን እንደሆኑ ለሌላ ጊዜ ደግሞ ሰራላችኋለሁ ነግራችኋለሁ እነዚህ አምስቱ የግዝት በዓላት ልዩ የሆነ ግንኙነት አላቸው ከኛ ጋራ ሁሉም ቢኖረውም እንኳን ስለዚህ በዓለ ሃምሳ ከሁድ ስለሚደመር እንደ ዕለተ እሁድ ነው አይጾምበትም ሰው በጠዋት ምግብ መብላት ይችላል አይጾምበትም ስንል ከጥሉላት ምግቦች ሁሉ ሰው አይከለከልም። ወተት መጠጣት ይችላል። በጠዋት እንደ ፍላጎቱ እንቁላል መብላት ይችላል። ስጋ መብላት ይችላል፣ እንደ ስሜቱ፣ እንደ ፍላጎቱ። ስለዚህ በበዓለ ሃምሳ ውስጥ ጾም የሚጾም ሰው እሱ ጭራሽ በሃይማኖቱ የሚወገዝ ነው፣ የሚሆኑ ህግ አፍርሰዋል የትንሣኤውን ታላቁን የመዳንን ተግባር አፍርሷል። ስለዚህ በበዓለ ሃምሳ ውስጥ በመዋዕለ ትንሣኤ ውስጥ በበዓለ ሃምሳ ተብሎ በሚነገረው ወይም በመዋዕለ ሃምሳ በሃምሳ ቀኖች ውስጥ ማለት ነው። በሃምሳ ቀኖች ውስጥ በእነዚህ ውስጥ መጾም አይችልም። ቢጾም የተወገዘ ነው። እግዚአብሔር ሕግ ሲሰራልን ያን ሕግ መቀበል መጥካም አሁን በሰሙነ ሕማማት በሰሙነ ሕማማት በዛ ውስጥ ንስሐ የለም፣ መሳለም መስቀል የለም። ይህን ህግ የሰራልን 5500 ዘመኑ እንድናስብ ሲሆን ከዛ በኋላ ድህነታችንን ደግሞ በዓለ ፍስሁን ወይም ፋሲካውን በዚህ በመዋዕለ ሃምሳው ቀኖች ውስጥ በትንሣኤው ውስጥ ደግሞ በእነዚህ ውስጥ የሚጾም ሰው ውጉዝ ነው፣ የተለየ ነው። ህግ አፍርሷል ክርስቶስ የሰራውን ለሐዋርያት ሰጠውን አፍርሷል። 318 ሊቃውንት ከሐዋርያት የተቀበሉትን ህግ አፍርሷል። ዛሬም ቤተ ክርስቲያን የምታስተምሩን ህግ አፍርሷል። ስለዚህ በበዓለ ሃምሳ ውስጥ የምህላ ጸሎት እንጾም መጾም እንደገና ደግሞ ስግደት መስገድም የቀኖና ስግደት አይቻልም። አሁን ስግደት መስገድ አይቻልም ሲባል ምዕመናን የምታስተውሉት ነገር ምንድን ነው? እንደው ሰው ጸሎት ሲያደርግ ወይም ደግሞ የሚሰገድበት ሰዓት ሲደረስ ወይም በቅዳሴ ሰዓት ስግዱ ሲባል ቀጥ ብሎ ይቆማል ማለት አይደለም። ስግደት አይሰገድም ማለት ባለፈው እንዳየነው ክርስቲያን የተባለ ሁሉ ወገኖቼ፣ ክርስቲያን የተባለ ሁሉ በአምስቱ ቀናት ብቻ የግዝት በዓላት ስለሆነ አይሰግድም እንጂ በየቀኑ የስግደት ኑሮ ነው የምንኖረው። ወገኖቼ በየቀኑ ሰው ይሰግዳል። የግዝት በዓላት እኮ ዛሬ አትስገድ የተባሉበት ምክንያት አለ፣ እናያለን። በየቀኑ ግን የሰው ልጅ መስገድ አለበት እንዳልኳችሁ። በትንሹ አርባ አንድ ሊሰግድ ይችላል፣ እንደ አቅሙ ሊሰግድ ይችላል። ከዛም በላይ እልፍ የሰገዱ ቅዱሳን አባቶች አሉን። በረከታቸው ለዘላለም በሁላችን ላይ አድሮ ይኖር። በዚህ ውስጥ ግን የምናየው ስግደት ሲባል ደግሞ ሦስት አይነት አሰጋገዶች አሉ። አስተብርኮ አለ፣ አድንኖ አለ፣ ሰጊድ አለ። ሰጊድ ግንባር አስነክቶ የሚሰገደው ነው። ይሄ ስግደት በግዝት በዓላት ጊዜ አይሰገድም ሲባል በጸሎት ጊዜ በቅዳሴ ጊዜ ሰዎች ዝቅ ብለው አይንበረከኩም ማለት አይደለም። ስለዚህ የበዓለ ሃምሳን መዋዕለ ጴንጠቆስጤ የተባለውን ወይም መዋዕለ ትንሣኤን በምናስብበት ጊዜ በዚህ የትንሣኤው ነገር በሚነገርበት በዚህ ጊዜ የሰው ልጆች ሁሉ የሚያከብሩት ልክ እንደ እሁድ ትንሣኤ ነው። እንደ አንድ እሁድ ትንሣኤ ያከብሩታል። አርባኛው ቀን ላይ እርገትን እናከብራለን። በሃምሳኛው ቀን ላይ ደግሞ መንፈስ ቅዱስ የወረደበትን ዕለት እናከብራለን።

በቋንቋዎች ሁሉ የተናገሩት ሃምሳኛው ቀን ላይ ነው። ይሄ ግን ሃምሳው ቀኖች ደግሞ በዓለ ሃምሳ ተብለው በአንድ ላይ የሚጠሩት መዋዕለ ትንሳኤ ተብለው የሚነገሩት ናቸው። ስለዚህ አምላካችን ኢየሱስ ክርስቶስ እሱ በረድኤቱ በቸርነቱ ለዘላለም ከሁላችን ጋር ይሁን። አሁንም በእርግጠኝነት አንዳንድ ሰዎች ደግማችሁ ደግማችሁ የምጠይቁኛ አላችሁ። በፊት የሰራኋቸውን የምታ አስተያየታችሁን አይቻለሁ። በፊት የሰራኋቸውንም መለስ እያላችሁ ማየት ነው እንደገና ደግሞ የለቱ ስለሚደረግ በአስራ ሁለት ሰዓት ልዩነት፣ እናንተም የሰማችሁት ሌላ ሰው እንዲሰማ ማዳረስ መንፈሳዊ ግዴታችሁ ነው። ሰው ሁሉ እንዲማርበት ነው። አሁን ይህን ዘመን ስታስቡት ከምንጊዜም በላይ የተማራችሁበት ዘመን እንደሚሆን እገምታለሁ። ለብዙ ሰዎች ትልቅ ትምህርት የሰጠ ነው። በዚህ በተለይ በኮሮና ቫይረስ ምክንያት ሰዎች ቤታቸው ሲሆኑ፣ በተለይ በተለይ ክርስቲያኖች የእግዚአብሔርን ቃል ማወቅ ከምንጊዜም በላይ ለሰው ልጆች ያስፈልጋል። ዘመኑ ክፉ ነው። ዘመኑ እጅግ የከፋ ነው። ስለዚህ በዚህ ሁሉ ጊዜ ውስጥ የእግዚአብሔርን ነገር ማወቅ እጅግ እጅግ ከፍ ያለ ነገር ነው። ስለዚህ በረድኤቱ በቸርነቱ እንዳይለየን የአምላክ ቅዱስ ፍቃድ ይሆንልን። በበዓለ ሃምሳ ወይም በመዋዕለ ትንሣኤ በዚህ በሃምሳው ቀን ውስጥ እንደ አንድ ሁር ስለሚታይ ምህላ፣ ጾም፣ ቀኖና አይደረግባቸውም። እንደ አንድ ትንሣኤ ኢየሱስ ክርስቶስ በዕለተ እሑድ እንደተነሳው እሱን እናስበዋለን። እዚህ ላይ ግን ልብ ማድረግ ያለብን አንድ ነገር አለ። አጠቃላይ በዓለ ሃምሳ ያልነው ሃምሳው ቀንና መዋለ ትንሣኤ ባልነው ውስጥ እንደዚህ ምህላው ወይም ደግሞ ቀኖና ወይም ጾም ባይደረግበትም ጸሎትስ ምንድን ነው መጸልየው? ምንድን ነው በአጠቃላይ በዚህ ጊዜ ውስጥ የማደርገው ስትሉ፣ ጸሎት አይቋረጥም ምእመናን? ጸሎቱ ሁልጊዜ አለ። የሚመረጥ የማይባል ጸሎት በዚህ ውስጥ የለም። ሁልጊዜ ጌታን ማመስገን የተለመደ ጸሎታችሁን በሰባቱ ሰዓታት የተወሰነ ጸሎት አለ። በሰባቱ ሰዓታት እንኳ ባትችሉ ውዳሴ ማርያም ደግማችሁ፣ ዳዊት ደግማችሁ፣ መልክ ደግማችሁ፣ ድርሳን አንብባችሁ፣ ገድላ አንብባችሁ፣ መጽሐፍ ቅዱስ አንብባችሁ፣ ወንጌል ጸለያችሁ። ምንም አይነት ጸሎት በዚህ ሰዓት ላይ የሚከለከል የለም። ይህን ጸልይ ያለው ይህን አልጸልይም አይባልም። ሕማማት ላይ የተደረገው የተወሰነው ብዙ ነገሮች ሚስጥር አለው። ባለፈው አይተናል። አሁን ግን በበዓል ሃምሳ ውስጥ ጸሎት አይቋረጥም። እንደውም ማመስገን ነው። ጌታ ሆይ ሞት እንድላድርገት ተነሳልኝ እያሉ መጸለይ እግዚአብሔርን መለመን ነው። ጸሎት ምንጊዜም አይቋረጥም። ስለዚህ ጸሎታችሁ እንዳታቋርጡ በርቱ። ወደ ፈተና እንዳትገቡ በርትታችሁ ጸልዩ ነው። ትንሳኤው የዛሬ ሁለት ሺህ ዓመት ነው የተደረገው። አሁን ያለንበት ጊዜ የፍጻሜ ሰዓት ስለሆነ ወገኖቼ፣ ከዚህ የመከራ ሰዓት የምንሰወረው፣ ከዚህ የጭንቀት ሰዓት የምንሰወረው፣ ከዚህ አስጨናቂ ጊዜ የምንሰወረው፣ ልባችን ሀሴት እንዲሞላ፣ አእምሯችን ፍጹም እሱን አውቆ እንዲኖር ካለንበት ከዚህ መዓት ሊያወጣን የሚችለው ጸሎት ነው። ጸሎት ማለት ምን ማለት ነው? እግዚአብሔር ጋር መነጋገር ማለት ነው። ከእግዚአብሔር ጋር መነጋገር አይቆምም። ስለዚህ ይህንንም እንድታውቁት ነው። መብርሃን በረድኤት አትለያችሁ፣ የሚካኤል ክንፍ ጋርዳችሁ፣ የገብርኤል መስቀል ጋሻ ይሆናችሁ። ስለዚህ በበዓለ ሃምሳ በዓል ነው በሃምሳው ቀናት በዓላት ወይም በመዋዕለ ትንሣኤ በዚህ ትንሣኤውን በምናስብበት ሃምሳ ዕለታት ውስጥ ሁሉ እንዳልኳችሁ ጸሎት አይቋረጥም። እኛማ ምን ጸሎት አለን? መጸለያችን አይቀርም። ደካሞች ነን፣ ኃጢአተኞች ነን። የኃጢአተኛ እንደበት ነው። እግዚአብሔር የቅዱሳኑን ጸሎት ተቀብሎ ይልቁንም በቀራንዮ መስቀል በጎልጎታ በመቃብሩ ባለቀሰችው በመብርሃን እንባ ኃጢአታችንን ይጠብልን፣ መከራችንን ሁሉ ይግፈፍልን፣ ይህንንም ዓለምን ያስጨንቀውን ደዌ ያርቅልን። የሞቱ ሁሉ እግዚአብሔር ጽድቁን መንግሥተ ሰማያቱን ያደልልን። እንደዚሁም ደግሞ የታመሙትን በደዌ ዳኛ በለጋ ቁራኛ የተያዙትን ይፈውስልን። እናንተንም ይህን ድምፅ የምትሰሙትን ሁሉ እግዚአብሔር አምላክ የልባችሁን ልመና ይስማችሁ። የተባረከ ዕለተ ማእዶት ይሁንላችሁ። የተባረከ ዕለተ ቶማስ ይሁንላችሁ። ክርስቶስ ሞትን ድል አድርጎ ተነሳ፣ ወደ ቀደመ ክብሩ ተመለሰ፣ በአባቱ እሪናም ተቀመጠ። ዳግም ሲመጣ በቀኙ ከሚቆሙት ቅዱሳን ይደምረን። ኢትዮጵያ ሀገራችንን፣ ተዋህዶ ሃይማኖታችንን፣ መላውን ዓለማችንን ሰላም ያድርግልን። ለሰማችሁት ሁሉ ሰላምን በልባችሁ ያኑር። ይህን ቃል ለሌሎች እንዲደርስ ማድረግ ሰዎች እንዲሰሙ እንዲድኑ እናንተን የእግዚአብሔር ቃል ደስ ካሰኛችሁ ምን ያደክማችኋል ለሌላው ለማዳረስ እባካችሁ ሁላችሁም ቃሉን ለሁሉም አድርሱ ይልቁንም ከኦርቶዶክስ ውጭ ላሉት ሁሉ ይሰሙ ዘንድ አድርጉ ድንግላት አትለያችሁ ኢየሱስ ክርስቶስ በትንሣኤ ብርሃን ጨለማችን ያርቅልን አሜን ሰላም ሁኑልኝ አነሳስቶ ላስጀመረን አስጀምሮ ላስጨረሰን ለሉል እግዚአብሔር ክብር ምስጋና ይገባል፣ ለዘላለሙ አሜን።